ቤተሰቦች እንዴት ናችሁ? ዛሬ መስከረም 16 ወይም ሴፕቴምበር 26 የዕለቱን የጥቁር ገቢያ ምንዛሬ መረጃ እጥር ምጥን አድርገን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። በዛሬው ዕለት ጥቁር ገቢያ አንድ የአሜሪካን ዶላር 166 ብር ከ34 ሳንቲም እየተመነዘረ ነው። ዩሮ 194 ብር 52 ሳንቲም፣ ፓውንድ 222 ብር 40 ሳንቲም፣ የካናዳ ዶላር 119 ብር 35 ሳንቲም፣ የአውስትራሊያን ዶላር 108 ብር 78 ሳንቲም፣ የቻይና ዩዋን 23 ብር ከ34 ሳንቲም፣ የኦማን ሪያል 433 ብር ከ93 ሳንቲም፣ የኩዌስ ዲናር 544 ብር ከ44 ሳንቲም፣ የጆርዳን ዲናር 234 ብር ከ74 ሳንቲም፣ የባህሬን ዲናር 441 ብር ከ17 ሳንቲም፣ የሳውዲ ሪያል 44 ብር ከ34 ሳንቲም፣ የዱባይ ድርሃም 45 ብር ከ27 ሳንቲም እየተመነዘረ ነው። የዕለቱ የምንዛሪ መረጃ ከጥቁር ገበያን ይመስላል እስከ መጨረሻው ድረስ የተከታተላችሁን ስለሆነ እያመሰገንን ቀን በየዕለቱ የጥቁር ገበያን የምንዛሬ መረጃ በዚህ ቻናል ስለምንለቅ ሰብስክራይብ በማድረግ የደውል ምልክቷን በማብራት ደግሞ እለታዊ መረጃ እንደተለቀቀ ወዲያው ሊደርሶ ያመቻቹ እያለን ቪዲዮ ላይክና ሼር እንዳይረሳ። ታዲያ ጥቁር ገበያ እንዲሆነ የባንክ ስንት ደርስ ይሆን የሚለውን ጥያቄ ለመመለስ በዚህ እስክሪኑ ላይ የምትመለከቱትን ቪዲዮ ነካ አርጋችሁ ብትሄዱ ለእሱ ጥያቄ መልስ የሚሆን መረጃ ታገኛላችሁ። እያልኩ በዚያ በቃን መልካም ጊዜ መልካም ቀን።